ለምንድን ነው ሁሌ ልቀርብሽ ስሞክር ልጅሽ? እባክህ እኔ ነኝ እኔ። ከዚህ በኋላ ያንተ ፍቅር የመግፋት አቅም የለኝም፣ ግን ደሞ አሁን ጊዜው አይደለም። ለምንድን ነው ጊዜው ያለው? አባትሽ እንደሆነ ሆስፒታል ገብቷል። ዶክተር ደም እንዳለ ሰምተሻል አይደለም። የመዳን ተስፋ አላቸው እያለ ነው። እውነት አንተ የእኔ ተሴነህ ነው ይኩን። እኔ አላምንም። እባክሽ እባክሽ ልጄ አያይሽ አይደል ከንፈሬ ራሱ እንዲድርቅርቅ እንዳለ ብታሚን ባታሚን እህል ከቀመስኩ ሁለት ቀን ሆኖኛል። ብቸኝነቱ እረ ስንቱ ነገር ይነገራል። ኔ ስቴ ነጂም ሄደነስ ብዬ አልጠይቅሽም፣ ምክንያቱም ከዚህ በኋላ ስለዛች ኩስሎች ማሰብ አልፈለግም። ይኸው ለሁለታችንም ፈጣሪ እጃችን እየሰጠን አንድ ቀን እንኳን እንዴት ነህ ብዬ ሳልጠይቀው አሁን ሐኪም ቤት ነው ያለው። ምን ነው በጣም አመመው እንዴ? ወይ የተሰማ የተዳራጋሪ እንደው ፈጣሪ ይቅርታውን ሳላገኝ ምንም ነገር እንዳታደርግብኝ አደራ። ቆይ ግን ይሄ ማስመሰልሽ መች ነው የሚቆመው? በእናትሽ የእሳቸው መስፈርች ምንድን ነው? ምን አለፋሽ፣ እማታባዩ ይበዛል ነው የምልሽ እኮ ነገረኛ። ምንድን ነው? ምን አለፋሽ፣ ይኸውልሽ እማጠጣ፣ እማታጨስ፣ ምንም ሱስ የሌለባት አንገቷን የደፋች ቀሚስ የምትለብስ መንፈሳዊ የሆነች

ኤርሚ በስተመጨረሻም የሚፈልገው ነገር አድርጓል ማለት ነው። ደግሞ እዛው ኑሐሚን ጋር ቁጭ ብሎ ስልክ ሲደውልለትም የስራ ስልክ ነው ብሎ ነው እዛ ጋር ፍቅረኛው ደውላለት፣ ሄሎ የኔ ፍቅር ብሎ ያናገራት ማለት ነው። ግን ስልክ የደወለችለት ልጅ ማሬ፣ ለምንድን ነው ስልክ ማታነሳው? ብላ ነው ንግግሯን የጀመረችው እና እውነት የኤርሚ ፍቅረኛ ያቺ ከናሆም ጋር የምትጠጣው ከናሆም ጋር የምትሰክረው የናሆም ፍቅረኛ ነች ወይስ ምንድን ነው የሚለው እዚህ ጋር ጥያቄ የሚያነሳ ነገር ነው። ዛሬ ግን ኤርሚ ያደረገው ትክክል አይደለም ማለት ነው። ት ከሆነ እሷን የሚያፈቅራት ከሆነ የተወሰነ ጊዜ መታገስ ነበረበት። ይሄ የችግር ጊዜ እስኪያልፍና አባቷም ድኖ ሙሉ ጤንነቷ ተመልሶ ባለፈውም ቃል እንደገባላት ሽማግሌ ልኮ በዛ መንገድ መሆን ነበረበት ግን እሱ ደግሞ ተቻክሎ በዚህ መሀል የሚፈልገውን ነገር አድርጓል ማለት ነው። ይሄ ደግሞ እውነት ኑሐሚንን ይወዳታል ወይስ አይወዳትም የሚለው ትንሽ ጥርጣሬን የሚፈጥር ነገር ነው ማለት ነው። ኑሐሚንም ገና ከአሁኑ ፍራቻ ገብቷታል ማለት ነው። ይሄ ያደረግኩት ነገር ትክክል ነው ወይስ ትክክል አይደለም የሚለውን ትንሽ ፍራቻ ጭሮባታል። ግን ደግሞ ታምነዋለች ና እወድሃለሁ አፈቅረሃለሁ እያለች ነው። ኤርሚም እዛ ጋር አሁንም ቃል እየገባላት ያለው መቼም አልጎዳሽም ባደረግሽው ውሳኔ መቼም አትጸጸችም ብሏታል። ና ግን ደግሞ ስልክም እሷ ጋር ላያወራ አልፈለገም። የስራ ስልክ ነው ብሎ ከዛ የወጣው እናም፣ ሄሎ ማሬ ፍቅሬ ብሎ ነው ስልኩን ንግግሩን የጀምሮ ማለት ነው። እውነት ኑሐሚንን የሚያፈቅራት የሚወዳት ከሆነ ከዛች ሴት ጋር ያለውን ነገር እዛው ቋጭቶ ጨርሶ እዚህ ከኑሐሚን ጋር መሆን ነበረበት። ግን እሱ ኑሐሚንም መያዝ ይፈልጋል፣ ያቺንም መያዝ ይፈልጋል ማለት ነው። ለዚህ ደግሞ ኤርሚ እያደረገው ያለው ነገር ትክክል አይደለም ማለት ነው። እውነት እሷን የሚያፈቅራት ከሆነ ነገሮችን ሁሉ ትቶ ከእሷ ጋር መሆን ነበረበት። ግን የኤርሚ ማንነት ከዚህ በፊትም በተወሰነ ቢሆንም አይተናል። ኑሐሚን ጋ ያለው ኤርሚ ና ውጪ ላይ ያለው ኤርሚ አንድ አይደለም። ከሶሲ ልጅም አለችው። እናም ደግሞ ከሶሲ ጋር እየሰሩት ያለው ነገር ትንሽ ትክክል ያልሆነ ነገር ነው። ከሶሲ ጋር ሆኖ አንዳንድ ሴቶችን ውጪ ሌላ ቦታ እንዲያድሩ ያደርጉና በዛ ኮሚሽን እየወሰዱ ነው። በዛ ነው የሚተዳደረው። የኤርሚ የገቢ ምንጩም እሱ እንደሆነ አይተናል ማለት ነው። ባለፈው ሶሲ ራሱ አንገታን አንቆ አስፈራርቶ ያኔ ባለፈው በኤደን ያገኘችውን ብር አሁን ቶሎ ብለሽ አስገቢልኝ ብሏት ነበርና፣ አንዳንዴ የኤርሚ መጥፎነት ቀስ በቀስ እየወጣ ነው ማለት ነው። ዛሬ ግን እንደኛ ምልከታ ኑሐሚን ያደረገችው ነገር እሷ የወሰነችው ውሳኔ ትክክል አይደለም ማለት ነው። ግን ደግሞ ኤርሚ ጊዜ ሊሰጣት አልቻለም፣ ተቻክሏል። ይሄ ደግሞ ለእሷ ያለውን ፍቅር አያሳይም። እሱ ለሌላ ነገር ነው የሚፈልጋት ማለት ነው። ኑሐሚን በስተ መጨረሻም ያው የሚፈልገውን ነገር አሳክቷል። ግን ከአሁን በኋላ ቀስ በቀስ ኑሐሚንም የኤርሚ ማንነት ማወቃ ይቀርም ማለት ነው። ሌላው ቢቀር አባቷ ድኖ ሙሉ ጤንነቱ ተመልሶ ወደ ቤት እስኪመለስና የሆነ ባለፈው እሱ ቃል እንደገባላት ሽማግሌ ልኮ ሰው ባወቀበት መንገድ ቢሆን ይሻል ነበር። ግን እሱ በዚህ መሃል መግባቱ ሌላ ሌላ ጥያቄ የሚፈጥር ነገር ነው፣ ኤርሚ ያደረገው ነገር ማለት ነው። ሌላው ነገር ደግሞ አንዳንድ ጥርጣሬ የሚያነሳ ነገር፣ ኤርሚ እያደረገላቸው ያለው ነገር እነሱን በውለታ ለመያዝ ይመስላል። አባቷን ባለፈው ለሷ ሳይ ነግራት ነበር፣ ወደ ሆስፒታል ይዞ ሄዶ ህክምናውን እንዲከታተል ያደረገው ማለት ነው። ያ ነገር ደግሞ ለተሰማ በጣም መልካም ነገር ሆኖለታል። ተሰማንም ፈጣሪ ሲረዳው ያው እሱ ሆስፒታል ተኝቶ የሱ ጓደኛ ከዚህ በፊት ተሰማ ብዙ ውለታ የዋለለት ጓደኛው ሌላ ሰው ጥያቃ መጥቶ ድንገት ቁጥር ተሳስቶ ተሰማ ያለበት ክፍል የገባና በዛ መንገድ የተገናኙ ማለት ነው። ይሄ ነገር ደግሞ ለተሰማ በጣም ጥሩ ነገር ነው። እሱ ችግር ላይ በወደቀበት ሰዓት ላይ፣ እሱ ሰው በሚያስፈልግበት ሰዓት ላይ የድሮ ወዳጁ የድሮ ጓደኛው መምጣቱ ደግሞ ለተሰማ በጣም ጥሩ ነገር ነው። ጓደኛው ለይኩንም በዚህ በጣም ደስ ብሎታል። ብዙ ጊዜ ፈልጌ ነበር እኮ ግን ላገኝ አልቻልኩም ብሎ አብሮ እየተጨዋወቱ ነው። ለይኩን ደግሞ ከኑሐሚን ጋር ራሱ ተዋውቋል እና በመልካምነቷ፣ በጥሩነቷ በጣም ተደስቷል። በጣም ጥሩ ልጅ ነ ያለች፣ በጣም መልካም ልጅ ነ ያለች እያለ ማ ራሱ እስኪ ስለ ኑሐሚን ነገረኝ እያለ ተጨማሪ የኑሐሚንን ጸባይ እየጠየቀው ነው ማለት ነው። ይሄ ደግሞ እዚህ ጋር ጥርጣሬ ሊፈጥር የሚችለው ናሆም ያቺ ፍቅረኛውን ሲያውረት የነበረው አባዬ እኔ እንዳገባት የሚፈልጋት አይነት ሴት እያለ በጣም ጨዋ የሆነች በጣም ሃይማኖተኛ የሆነችና የቤት ልጅ የሆነች መጠጥ የማጠጣ ምንም አይነት ሱስ ያሌለባት እንደዚህ አይነት ሴት ነው እንዳገባ የምፈልገው ብሎ ናሆም ለፍቅረኛውና በስተመጨረሻም ለኤርሚ ለደወለችለት ልጅ ነግሯት ነበር። ይሄ ደግሞ እዚህ ጋር የለይኩን ተሰማን ስለ ኑሐሚን መጠየቅ ደግሞ ምናልባት ምናልባት ወደፊት ምን ይታወቃል። ተሰማና ለይኩን ወዳጅ ስለሆኑ ምናልባት ልጄ ለልጅህ መባባላቸው አይቀርም። ይሄ ደግሞ ሊሆንበት የሚችለው ለይኩን ሲያወራ እንደነበረው ናሆም አንተ እኮ ብቸኛ ወንድ ልጅ ነህ ራስህን አስተካክል፣ ህይወትህን አስተካክል፣ ከአሁን በኋላ ያለኸው እኮ ድርጅቱን የምትወርሰው ድርጅቱን የምታስተዳድረው አንተ ነህና ተስተካክል ብሎት ነበር። አሁን እዚህ ጋር ልጄ ተስተካክሎ እንደዚህ አይነት ጨዋ ልጅ አግብቶ ድርጅቱን እንዲያስተዳድር በሚለው ከተሰማ ጋር ሊያወሩበት ይችላሉ። ከዚህ በፊትም በአንዳንድ ነገር ስናይ እንደነበረው በመሀል ገብቶ በውለታ ያዛቸው እንጂ። ተሰማ ራሱ ኤርሚን አለወደደውም ነበርና በዚህ በኩል ደግሞ ሌይኩን እንደዚህ አይነት ጥያቄ እንደዚህ አይነት ሀሳብ ሲያቀርብለት ምናልባት ተሰማ ሊስማማ ይችላል። ማለት ያው ነው ኑሐሚንን በጣም ስለሚወዳት ጥሩ ነገር ላይ እንድትወድቅ ስለሚፈልግ እንደዚህ አይነት የተከበረ ቤተሰብ ውስጥ መቀላቀል አለብሽ እሱ የድሮ ወዳጅ ነው እንደዚህ አይነት ሰው ነው ብሎ ስለ ሌይኩን ጥሩነት ነግሮ ምናልባት ናሆምንና ኑሐሚንን ሊያቀራርቡ ይችላሉ ማለት ነው። ኑሐሚን ደግሞ አሁን ላይ ኤርሚን እንደምታፈቅረው እንደምትወደው በስተመጨረሻም እሷም ተናግራ ሰምተነዋልና የኤርሚን ማንነት የኤርሚን ከዚህ ፊት የነበረው ማንነቱን እና እሱ አሁን ላይ ሲያደርጋቸው ያለውን ስልክም የምትደውልለት ሌላ ቦታ ያለችው ፍቅረኛ እንዳለችውና ባለፈው ትንሿ ልጅ ራሱ የሱ ልጅ እንደሆነች ከሶሲ ልጅ እንዳለውና ልጁ ራሱ እንደ አባት ትሪት ማድረግ እንደማይፈልግ እሷ ሊያቀርባት እንደማይፈልግ ይሄንን ሁሉ ነገር ኑሐሚን ከሰማች ደግሞ ለኤርሚያ ያላት ምላሽ ለኤርሚያ ያላት አመለካከት እንደሚቀየር ግልጽ ነው ማለት ነው። እውነት ኤርሚ እንደምናየው ለኑሐሚንና ለአባቷን እያደረገ እንዳለው አይነት መልካም ሰው ቢሆን ኖሮ ሌላው ቢቀር ሶሲን ባይወዳትም ለሷ ጥላቻ ቢኖረውም ከሷ ጋር የሚሰራው መጥፎ ስራ እንዳለ ቢሆንና ውስጡ ደግሞ የሆነ እኛ አሁን እሱ ለኑሐሚን እያሳያት ያለው አይነት መልካምነት ቢኖር ኖሮ እዛ ጋር ለልጁ ለትንሿ ልጅ የሆነ ነገር ያሳያት ነበር። እሷን እንደ አባት ትሪት ያደርጋት ነበር። ግን ደግሞ ኤርሚ ሌላው ቀርቶ ሕፃኗ እሱ አባቱ እንደሆነ እንድታውቅ ራሱ አይፈልግምና፣ ባለፈውም ለዛ ነው ሶሲን አንገቷን አንቋት ኤርሚ አባትሽ ነው ብለሽ እንዳት ነግሪያት በጭራሽ ለልጅቷ ብሎ ሲያስጠነቅቃት የነበረው ማለት ነው። በዚህ በዚህ ደግሞ የጊዜ ጉዳይ ነው እንጂ የኤርሚ መጥ ነት የኤርሚ እሱ የሚሰራቸው ስራዎች እንዳለ ወደፊት ጎልቶ መውጣታቸው አይቀርም ማለት ነው። በዚህ ደግሞ ኑሐሚን ትጎዳለች። እንዴት አምኜ ትከዳኛለ? እንዴት እንዲ ታረገኛለ? በሚለው እሷ መጎዳቷ አይቀርም ማለት ነው። ለዚህም ለዚህም ነው የኤርሚ መጥፎነት እዚህ ጋር አለ። በዛ በኩል ደግሞ የተሰማና የሌይኩን መገናኘት አለ። ሌይኩን ደግሞ አንድ ሰካራም የሆነ ልጅ አለው። ያ ሰካራም ልጁ ህይወቱ ተስተካክሎ ጨዋ የሆነች ልጅ እንዲያገባና ድርጅቱን ወደፊት እንዲያስተዳድር ይፈልጋል። በዚህ በዚህ ደግሞ ምናልባት ወደፊት የሚፈጠረው ነገር አይታወቅም። ናሆምና ኑሐሚን አንድ ላይ ሊሆኑ ይችላሉ ብለን እንጠረጠራለን ማለት ነው። ሌላው ነገር ደግሞ የገነት ነገር ነው። ገነት አሁን እያወራች እንደሆነ በጣም ተቸግራለች። ሌላው ነገር ቀርቶ ራሱ የምትበላው ነገር አታ በጣም ተቸግራ ነው ዛሬ ኑሐሚን ጋር መጣ። በጣም ርቦኛል፣ ምግብ ከበላው ቀናቶች አልፎኛል፣ እባክሽም ምግብ ስጭኝ ብላ እዛ እግሯ ላይ ወድቃ ስትለምናት የነበረው ማለት ነው። በስተ መጨረሻም ደግሞ እዛው ጋር እነሱ ቤት እንደ ሰራተኛ ሆና መኖር ነው የምፈልገው እነሱ ራሱ እንደዛ ብሎ እሺ ብሎ ቢያስገቧት ራሱ አሁንም ተንኮሏ ክፋቷ አለቀቃትምና እዛው ሆና ከራሷ ጋር ስታወራ ለኑሐሚን የሆነ ነገር ታስባለች። እንደዚህ ያርግሻለሁ ጠብቂ፣ አባትሽን ባላገኝ ራሱ አንቺን አገኝሻለሁ እያለች ኑሐሚንን የሆነ ነገር ለማድረግ እንደምትፈልግ ለራሷ ስታወራ ነበር ማለት ነው። አሁን ላይ ችግር ላይ ወድቃለች። የሆኑ ችግሮች አጋጥሟታል። ልጇም ጥላት ጠፍታለች። ይሄ ነገር ራሱ ትምህርት አልሆናትም። ከዚህ በፊት ስታደርጋቸው እየነበሩ ክፋቶች አሉ። ለዛ ክፋቷ ደግሞ ይሄንን ተቀጥታለች። ግን ደግሞ እሷ አሁን ከዚህ ቅጣቷ ልትማር አልቻለችም። እና ሌላ ተንኮል እያሰበች ነው። ኑሐሚንን እንዲያርግሻለሁ፣ እንዲያርግሻለሁ እያለች ማለት ነው። እሷ ከዛ ቤት ውጪ ብትላት ራሱ ምንም አል አልገባትም በቃ፣ ሙጥኝ ብላ እዛ ቤት ውስጥ እንደ ሰራተኛ ሆኜ ላገልግላችሁ ወይ ደግሞ እዚህ አጥራችሁ ስር ግቢ ውስጥ ልተኛ በሚለው ማለት ነው። እሷ እዛ ጋር እያወራች የነበረው የቤት ክራይ የሚካፍለው ራሱ አጥቼ ውጪ ጎዳና ወጥቻለው፣ ለዛ ደግሞ እባካችሁም ብላ እነሱ ጋር መታ ነው። ግን እንደዛ ጨዋ መስላ ወይ ደግሞ የተጎዳ መስኪን ሰው መስላ ለነሱ ሌላ ነገር ማድረጉ አይቀርም ማለት ነው። አሁን ላይ ያው ኤርሚ በስተ መጨረሻ ውጪ ያላት ለዛሬ ውጪ ነው ያላት እንጂ እስከ መጨረሻ ውጪ አላላት። ግን እሱ ላቀደው እቅዱ ኑሐሚ ላይ ላቀደው እቅዱ ለተንኮሉ ነበር እዛ ገነትን ውጪ ና ዛሬ ውጪ ደሪ ነገ ትመጪ ያለሽ አላት ማለት ነው። እሷ አሁን እዚያ ቤት ስትመለስ ኑሐሚን ላይ የሆነ ተንኮል ማድረገው አይቀርም ማለት ነው። ያው እዚያ ቤት መምጣት ወራሱ እውነት ተቸግራ ሳይሆን የሆነ ተንኮል ይዛ፣ የሆነ ክፋት ይዛ እንደመጣች ግልጽ ነው ማለት ነው።